ሰላም አለይኩም ረሕመቱላሂ ወበረካቱ ተመልካች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብሂቡ። ሰላም ሰላም። ሳብ ላይክ። ዛሬ ነገር ዶሮ ነው የምሰራው ዶሮ እንደ ብትል ችክን ነው፣ ግን ዶሮን ይለያል ማለት ነው። ዶሮ ሌላ ነው የሚሰራው። እኔ ሌላ ጊዜ የሚሰራው ዶሮ ሰደር ነበረ፣ ዛሬ ግን የተቆራረጠ ነው። ይሄ አቁላሌት ይጨርሻዋለሁ። ፍርፍር አህደር፣ ፍርፍር አህመር፣ በሰል፣ ቱም፣ ዝንጅብር፣ ባህራት አቁላሌት ይችላዋለሁ። አሁንም ይህን እዚህ ያረገዋለሁ፣ እንዲቀዘቅዝ እፈጫዋለሁ። እንዲህ ዘይቱ ላይ እዚህ እራሱ ዘይቱ ላይ ዶሮ እቀብሳለው እንደምታዩት ማለት ነው። ያረገዋለው የሆነ ትንሽ ቀዘቅዝና ፈጨዋለሁ። ቀዘቅዝልኝ፣ እንደዚህ ያርገዋለው፣ ፈጨዋለሁ። ትንሽ ለቸረው ከዛ እቲ ዶሮ እዚህ ላይ ያደርጋለሁ እዙ ላይ ነው ግንብዬ የምጠሰው እሱ ገልበጥ ገልበጥ ነው ማረገው። ምክኛቱ እንደያ በስች ንትን መለት ግን እንትን የለኝም። ምንድነው ክሬም የለኝም፣ ክሬም አልቆብኛል። በሮብ ነው የምሰራው። እና ዶሮ ደግሞ እንደዚህ ያነበረ ሰዎች እንደሚፈልጉት ፍላጎታቸው ነው የምሰራው ማለት ነው። እንደኔ ፍላጎት ሳይሆን እንደነሱ ፍላጎት ማለት ነው። እና እንደ ድንች እና አንድ ካሮ ካሮት ትንሽ ይሄ ካሮት እና አንድ ድንች አለ እዚህ ጋር ደግሞ ሌሞን አሲር አለ እንግዲህ አብረን እናየዋለን ማለት ነው እንዴት ነው ገና የሚሰራው ማለት ነው ይህንን ይቀዝቅዝልኛል ትንሽ ይቀዝቅዝ ማለት ነው ከዛ እዚህ ጋር ሙቀቱ አልተቻለ ይህንን እንዲግልብጥ እናደርገዋለን ምግቡ ላይ ራሱ ላይ እበስ ውሀው መጠጥ እንዲያደርግ ማለት ነው። ግልብጥ ግልብጥ እናደርገዋለን እንዳያችን ማለት ነው። እንግዲህ ቀላል ነው የዛሬ ምግብ። እዚህ ጋር ደግሞ አሻወልባሰር ነው። ያው ይሄንን ትንሽ ዞር ባይ ደግሞ ያው የተጠበሰ ነው። በዚህ አይነት መልክ የበሰለች ነው። ትንሽ ውሃ ግን ያስጨምራል። ዶሮን ትብሰል ብዬ ነው ዶሮ ትምሳሌ ብዬ ነው። ትንሽ ያስጨምራል ውሃ እላችኋለሁ። ዘይት አልጨመርኩም፣ የራሱ ቅባት ነው። እንዲ እየተፋው ማለት ነው። ዘይት ሚባል አልጨምርም። የሾርባ ላይ ማለት ነው። ራሱ ስለሚተፋ ማለት ነው። ክድራ ምናምን ሲሰራ ነው። የሾርባ ክድራ ምናምን ሲሰራ ዘይት አረጋለሁ። ግን የሾርባ ምናምን ክድራ ካላረኩም ዶሮ ስጋ ምናምን ከሆነ ዘይት አላረግም። ራሱ ዘይት ስላለው ማለት ነው።

ሰዎች፣ ቤተሰቦች አሁን እንደምታዩት

ማለት ነው። ትንሽ ደግሞ ያለኝ የልብስ ትክክል ባህራት ትንሽ እያለ እሱን እጨምራለሁ። ልክ እንደ ስጋ ዶሮ ነው እየጠበስኩት። ስጋ ዶሮ ይጠበሳል። ስጋ ስጋ እንደ ጥብስ ነው የጠበስኩት። እንደ መታየት እንደዚህ ለአማራ መብት ይደረገጋል። ግን ትንሽ ሮ በጨምራለሁ፣ ታያታላችሁ ሮ ሲጨምር ማለት ነው። ሮ ቡን እንጨምራለን። አሁን ይህ ቀስ ላይ የበሰለ ነው። ከዛ ጎን እንጨምራለን አብረን እንከታተላለን ማለት ነው። እዚህ ጋር አንድ እጅ እንጨምራለን።